ጀነራል ተፈራ ማሞ አንድ ሚዲያ ላይ ሰጡት መሰለኝና፣ በዚህ በማህበራዊ ሚዲያ ተቆርጦ በስፋት ተሰራጭቶ አይቼዋለሁ። ከኤርትራና ከትግራይ ኃይሎች ጋር እየተባበራችሁ ነው የሚል ነገር ይሰማል ለሚል ጥያቄ ቀርቦላቸው፣ አይ እኛ እየተባበርን አይደለም፣ ግን ወደፊት መተባበራችን አይቀርም። ምክንያቱም የህልውና አደጋው በእነሱም ላይ ጭምር ስለመጣ የጋራ ሆነዋል ለሚል ነገር አመጡ። ሌላኛው የሚነሳው ጥያቄ በተለይ ከሰሞኑ በሰፊው እየተሰራጨ ያለ ነሳው ከኤርትራና ከትግራይ ኃይሎች ጋር በተደጋጋሚ ትገናኛላችሁ ይባላል። ይሄ ምን ያህል እውነት ነው? እውነት ትገናኛላችሁ? በፊት ግንኙነት ባይኖረንም ወደፊት ግን የህልውና አደጋችን ተጋርጦ መቷል። ልክ በአማራው ላይ እየተደረገ ያለው በሌሎቹም ላይ አንሻባኒ ከዚህ የተነሳ ወደፊት ግንኙነት ማድረጋችን አይቀርም። እንግዲህ በየፌርማታው ላይ ሀሳብ እየለዋወትክ መጓዝ አስቸጋሪ ነገር ነው። ለምን መታገል እንደፈለግክ ለምን ጫካ መግባት እንደወሰንክ ምን ብለ ጫካ ገባ፣ ምን ብለ መተኮስ ጀመርክ፣ እሱን መጀመሪያ መግለጥ ነው ራስ ሁሌ ለውጡ ከመጣበት ጊዜ ጀምሮ ጎልተው የሚሰሙ ሁለት ነገሮች አይደሉም። ከኢትዮጵያ ሕገ መንግስት ጋር ተያይዞ ጨምሮ ቲፒኤልኤፍ እዚህ ሀገር ያሰፈነው የዘረኝነት ስርዓት አማራውን የገፋ ባይተዋር ያደረገ በጠላትነት የፈረጀ ምናምን የሚል አይደለም? እዛ ውስጥ የሚነሱት ነገሮች አንዳንዶቹ ትክክል ናቸው። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ብሔር ብሔረሰብ የተባለውን አንድ ማህበረሰብን ጠላት አድርጎ በዛ መልክ ለፍለጅ የተሞከሩ በዛም ስራዎች ሲሰሩ የነበሩ መሆናቸው ግልጽ ነው። እሱ ላይ ብዥት ያለ ሰው አይ አይመስለኝም። ሲያንቆለባብሶት ግን ምንድነው ዲሞክራሲ ነ ምናምን ብሔርተኝነት ይሉታል። ብሔርተኝነት ዲሞክራሲ ምናምን ይባል፣ ብሔርተኝነት ብሔርተኝነት ዘረኝነት ነው። ምናልባት ብሔርተኝነትን ከፖለቲካ ውጭ አድርጎ ባህልን ቋንቋን ልማድን ለማሳደግ የሆነ የሲቪክ ድርጅት አይነት ነገር ተደርጎ ከተቀመጠ እሱን የተቀደሰ ተግባር ነው። ፖለቲካ ካደረግከው ግን እኔ ሁሉ ለእኔ ማለት ነው። ብሔርተኛ ራሱ ውስጡን ያለኝ የሌላው ህመም የሌላው ስቃይ መች ይረዳል? ስለዚህ ጠላት የሚባል ነገር ተፈጠረ። ሀያ ሰባቱን ዓመት ገዢ መደብ ይበሰበ ማለት አንዳንዴ ቅጽን ለመስጠት ይሞከራል። ገዢ መደብ ከሆነ ግን ገዢ መደብ አማርኛ ይናገራል እንጂ ከተለያየ ማህበረሰብ ነው። ምናልባትም ሀምሳዎቹን ዓመታት የዘውዱን የመጨረሻዎቹ ዓመታት በዘር ከተባለ ከአማራ ይልቅ ኦሞቹ የሚለውን ነገር ጎልቶ የሚወጣበት ነገር ነው ያለው እስከ 60 እስከ 83 ድረስ ከ19 23 ጀምሮ ማለት ነው ግን ገዢ መደብ ይባልና ገዢ መደብ ሽፋን መሆኗ የምትታወቀው አማራ የሚለው ጎልቶ ይወጣል። አማራ ላይ 27 ዓመታት በጠላትነት ተፈርጆ ሲደረግ የነበረ ነገር መሆኑ ጥያቄ ውስጥ ቢገባ አይደለም። አስገራሚው ያኔ አብረው ሲያጨበጭቡ ሲያሸበሽቡ የነበሩ ሰዎች በኋላ አማራ ነጻ ሲወጣ ቲፔልፍ ለምን ሄደብን በሚል ቁጭት በሚመስል መልኩ ሀገሩን የረብሻ የሁከት ምድር አደረጉት። መጀመሪያ ላይ ከኦሮሞ አክራሪዎች ጋር ኦሮሞ አክራሪ፣ በሌላ በኩል የአማራ አክራሪ፣ በሌላ በኩል ደቡብ ላይ ደግሞ ክልል ጠያቄ ምናምን የሚል አክቲቪዝም ምናሚል ሀገሪቱን እኮ ነውጡ ስከተዋት ነበር እኮ። አሁን ስንቆይ እየረሳ ነው የተሻገርነውንና በኢትዮጵያ የጸጥታ ኃይሎች አደብ የተገዛውን ነገር እየዘነጋ ነው፣ ካልሆነ ይግርግር የቀውስ ይትርምስ፣ ሰዎች ተዘግዝቀው የሚሰቀሉበት፣ በድንጋይ ተወክለው የሚገደሉበት፣ የመንግስት ስልጣን ከያዙ ሰዎች ይልቅ አክቲቪስቶች የፖለቲካ ውሳኔ የሚያስተላልፉበት፣ ይሄ ይሆናል ይሄ አይሆንም ለማለት ሙሉ ስልጣን የተጎናጸፉበት፣ በፊሽካ ሰዎች እየጠሩ የፈለጉትን የሚያስደርጉበት እንዴት እንዘነጓለን? እንዴት ይረሳል? ይሄም የታለፈበት ነገር። ጤነኛ የሆነ ሰው፣ ሌላ ፖለቲካ ኮተት የሌለበት፣ ሌላ የዘረኝነት ሕመም የሌለበት ይሄ ትልቅ እርምጃ ነው። ኢትዮጵያን አስክኗተዋል፣ ሰላሟን አረጋግጦላታል። ሲተኩሱ የነበሩ ሰዎችን እየተነፈሱ ነው። የጩሆቱ የጅራፉ የሁሉም እያለፈ ነው። ስለ ዘላቂ ሰላም መረጋገጥ የሚችልበት ሁኔታ ላይ እየተጓዝን ነው። ከኤርትራ ጋር እሱ ላይ ጎንጅተው ተስፋ የሚያደርጉ ሰዎችም የሚሆን አይመስልም። ከሆነም የሚጠቀሙ አይደሉም። እነርሱ ጭምር ሊጎዱበት የሚችሉ መሆኑን አጠቃላይ አይንን ገልጦ ግራ ቀኝን ቃኝቶ ማንበብ መመርመር ያስፈልጋል። ጀነራል ተፈራ ምን ሲያቀሸቀዣቸው የጨረሻው ሰዓት ወደዛ እንዲሄዱ እኔ አንዳንዴ አይገባኝም። አሁን እኚህ ሰው ሄደው ፋኖች ቢያንስ ጀነራል የሚባል ማድረግ ያለው ሰው ሲያገኙ እንደው ለዓለም አቀፉ ማህበረሰብም ጥሩ ነው፣ ሰብሳቢ ምናምን አድርገዋቸው ወዲያው ይሄ ዕለት በማግስቱ ምናምን አድርገው እንደዛ ነበር የጠበቅ ነው። ሰውየው አሁን ስንት ታጣቂ እንዳላቸው እርግጠኛ አደል። ምክንያቱም ታጣቂ የየግል ነው ኃላፊነቱ የግል የተወሰነ ማህበር ነው። በየሰፈሩ በየመንደሩ በየምናም የተቋቋመ። ስለዚህ ምናልባት ለመግለጫ ለምናም ሲፈልጉ ይጠሯቸዋል መሰለኝ እና የሕልውና አደጋ አልሳቸው የሕልውና አደጋ ስለተጋረጠባቸው ተጋረጠባችሁ እነሱም ላይ የጋራ አጀንዳ ነው። ቀደም ሲል እንዳልኩት የሕልውና አደጋ በአማራው ላይ የሚለውን ነገር ሁል ጊዜ ተያይዞ የሚመጣው በተጨባጭም የነበረው ከቲፔልፍ አገዛዝ ጋር እንደሆነ ግልጽ ነው። በሁለተኛ ደረጃ የሕልውና አደጋ ተብሎ እየተጠቀሰ ያለው ከአማራ ክልል ውጭ የሚኖረው የአማራ ተወላጅ። በነገራችን ላይ እሱ ሁሉም ያስቀኝ ነገር ነው። አማራ ክልል የሚባለውን የማያውቁ ትዝም የማይላቸው ምንም አታችመንትም የሌላቸው ሀገራቸው እዛው ይሆኑ ሰዎች አሉ። አያት ምናምን ቅድመ አያት ምናምን ሊሆን ይችላል። አንዳንዶቹ ቋንቋውን ጨርሶ ምናልባትም ያሉበት የአካባቢ ቋንቋ ሞር የሚጫናቸው አሉ። እነዛን ሁሉ በማያውቁት ባልባሉበት ባይተዋር ማድረግ በጠላትነት የመፈረጁ ነገር በቲፒኤልኤፍ ዘመን ያየነው የአርባ ጉጉ ምናምን ጭፍጨፋ እያልን የምንጠቅሳቸው ብዙ ነገሮች አሉ። የነበደኑ የምናምን እያል እንሄድ እንችላለን። ይሄንን አምጥቶ ከዛ በኋላ በህገ መንግስቱ ላይ ጭምር ምንድን ነው ያልት ምንድን ነው ያልተመጠ ነው ጤናማ ያልሆነ ግንኙነት፣ በህዝቦች መካከል የነበረው ጤናማ ያልሆነ ግንኙነት የሚል ህገ መንግስት መግቢያ የሚጽፍ ለጥፋት እና ለክፋት የመጣ ቡድን በነገራችን ላይ መግቢያው ላይ ዋናዎቹ አርቃቂዎች አቶ ክፍሌ ወዳጅ ሁሉ እንዳልተስማሙበት በህገ መንግስቱ ቃለ ጉባኤ ላይ ያለ። ህዝብ እንዴት ነው ገዢ መደብ አለ ገዢ መደብ እንትን ሊል ይችላል። በህዝቦች መካከል ያልተመጣጠነ ጤናማ ያልሆነ ግንኙነት እንዴት በህዝብ መካከል ጤናማ ያልሆነ ግንኙነት ሚ የሆነ ከነድርቁን ከነርዳት ከነጎስቁልናው ከነ ችግሩ ተመሳሳይ የሚኖር ማህበረሰብን ያልተመጣጠነ ምናምን የሚል ነገር አድርገው ያን በመፍጠር ያመጦባቸው ያ ችግሩ ምንድን ነው? ሁልጊዜ ምለውም በግሌም የማምነው የቲፒልፍ ለምንድን ያልተሳካለት ለምንድን ነው ያልተሳካው? ህልምህ ነው። ስልጣንን ለምንድን ነው የምትፈልገው? ትልቅ አገር፣ ትልቅ ህዝብ፣ ዓለም የተለወጠበትና እርዳታ በገፍ የሚፈስበት ዘመን ተአምር መስራት ነው የሚችሉ ሰዎች። ህልምህ ግን ያጼ ዮሐንስ ዙፋን ወደ ሸዋ ሄደ። ያን ዙፋን አስመልሳለሁ ብቻ ከሆነ ዙፋኑን ለማስጠበቅ ብቻ ነው የምትኖረው። እስከ መጨረሻው የሚያደረጉት ያንን ነው። ሰማንያ ምናምን ብሔረሰብ ባለበት ሀገር ውስጥ ሀገሩ የአንድ ሰፈር ሰዎች የግል ርስት ሆኖ ሀያ ሰባት ዓመት ቀጠለ። አላማው አጋጣሚውን እድሉን ዘመኑ የፈቀደውን ነገር ተጠቅሞ ህልም ወደፊት ይሄ ሀገር ትልቅ ሀገር በአፍሪካ ውስጥ ምናምን ሚና ምናምን የሚል ነገር አሰቡ ቢሆን ኖሮ ያን ለማድረግ የሚያስችል ያቆም ያቅም ውሱንነት አለባቸው ብያለምን፣ አቶ መለስን ጨምሮ ችሎታ የነበራቸው ሰዎች ነበሩ። ግን ህልማቸው አንድ ሰው እንደሚያልመው ነው የሚኖረው ስልጣን ማስጠበቅ ከሆነ ስልጣን ብቻ ነው። ሀገራዊ ህልም የያዙ ሰዎች በቀውስ በመከራ በፍዳ መሃል ምን ማድረግ እንደሚችሉ ደግሞ ከታሪክ ገጽ ላይ ያነበብን ሳይሆን በአይናችን እያየን ምን ዳሰሰው፣ እውነት ነው። በእሳት መሃል በቀውስ መሃል ምን እየተደረገ እንደሆነ ይህም ለምን አሁን የሚታየውን ነገር ሰዎች ለምን አላዩም የሚሉ ጥያቄ የሚያነሱ ሰዎች አሉ። ብርቱካን ጥሩ ምሳሌ ነች። ብርቱካንን የብርቱካንን ጉዳይ ላለማመን እኮ የሚንገታገጥ ሰው አለኩ። እንዲህ አይነት መንገታገት ያለ ሰው ሌላው ምንድን ነው በፊልም የሚያየውን ነገር የለም ሊሄድ ይችላል። ሌላው ደግሞ በጣም አስቂኝ ኢትዮጵያ ውስጥ ማየው በተለያዩ ቦታ ከሰዎች የምንሰማቸው እውቅና መስጠት መመስከር፣ የጎደለውን መጠየቅ፣ ክፍተቱ እንዲሞላ ማሳሰብ የሆነ ቦታ ላይ አንድ ያህል ጊዜ ዘመን ባለስልጣን ቲፒኤልኤፍ አይደሉም ከሌላው ከአራቱ ድርጅቶች ውስጥ ያሉ ከሶስቱ ድርጅቶች ውስጥ ያሉ ናቸው። የሆነ ቦታ ላይ በሚሆነው በሚታየው ነገር ተገርመ እውቅና መስጠት እንተሲል አጋጣሚ ኢትዮጵያ ሰዎችን ቦታው ላይ ነበሩ። ይሄ ነገር እኮ አሁን አብይ የሚሰራውን እኮ መለስ ያቀደው ነው ምናምን ብሎ ሲናገር ተናገራል። ከሌሜት ሰው በቃ ስማቸውን መጥቀስ አልፈልግም። እነዚህ ሰዎች አቶ መለስ እኮ ከሞቱ ስንት ዓመታቸው እንደሆነ ዘንግተውታል። ለምንድን ነው ማድረግ ከቻሉ ጦርነት በሌለበት ቀውስ በሌለበት ሀብት በሚፈስበት ሰዓት ትንሽ እንኳን መራመድ ያልቻሉት? የጥይት ፋብሪካ ሲመጣ የንጉሱ ደጋፊዎች ያኔም እኮ ጥይት ፋብሪካ ነበር፣ ጥይት ፋብሪካ ነበር። ኦኬ፣ አሁን ግን ድሮን ፋብሪካ ነው። የከባድ መሳሪያ ጥይት ፋብሪካ ነው። የከባድ መሳሪያ ማምረቻ ነው። ምናልባት ከዚህ ጥይት ምናምን ወይ ደግሞ ከጦር መሳሪያ ጋር ተያይዞ እርምጃ ያሳየው ደርግ ነው። መሰረቱን ደግሞ ጣሉ ብለን ወደኋላ ሄደን አፄ ቴዎድሮስ እንጠቅሳለን ሴባስቶፖልን በማናቸውም መመዘኛ በየትኛውም መስክ ሰፈር ላይ ተቀምጠ ስልጣን ላይ እኔ የሰፈር ሰው የለም ወይ ደግሞ ከለምን አልሆነም የሚል ህመም፣ ካልሆነ ደግሞ እንደሱ እንዳንል ደግሞ እዛው የሰፈራቸው ሰው እዛው ምናምን የሰፈር የሚሉ ሰዎች የሰፈራቸው ሰውም ስልጣን ላይ ኖረው እኔ ቦታው ላይ ካልተቀመጥኩ እንደዚህ ያንተ ሰፈር ሰው ያንተ ቀበሌ ሰው ያንተ ወረዳ ወይ አንተ ወይ ደግሞ መንደር ሰው እንዲቀመጥ ከፈለግ ሰፈርህን ለብቻ ማውጣትና ከቻልክ እንትን ማድረግ ነው። በዙር እናድርስ ብንል እንኳ ነው ያለም ፍጻሜ ይመጣል። ለእኔም ለሌላውም እኩል ይሰራሉ የሚል ነገር ውስጥ መግባቱ ብዙ መልኩ የሚጠቅም ነገር ይመስለኛልና ጄነራል ተፈራ የሕልውና ብለው ወደ ጫካ ሲወጡ የሚጠቅሷቸው ሁለት ነገሮችን ነው። ከቲፔሌፍ ህገ መንግስት ጋር ተያይዞ የመጡ ጣጣዎች፣ ኦሮሚያ ክልል ውስጥ የንጹሃን መገደል። ከቲፔሌፍ ጋር ተያይዞ በህገ መንግሥት የመጡና ህገ መንግሥታዊ ማሻሻ የሚጠይቁ ጉዳዮችን በተመለከተ የኢትዮጵያ መንግስት ደጋግሞ የገለጸው የምክክር ኮሚሽኑ ዘላቂ መፍትሄ ለማምጣት እየሰራ መሆኑ የተገነገረበት ህገ መንግሥቱ ላይ በርካታ ችግሮች አሉ ወይ ቀዶ መጣል የሚሆን ማሻሻል የሚሆን የምክክር ኮሚሽኑ ያየዋል። ስለዚህ ስልጣን ላለው መንግስት በራሱ መንገድ ከማስተካከል በጋራ መክረብ እናርመው ወደሚል ነገር ሄደ። የሸኔን ጭፍጨፋ ሰራዊቱ በተወጠረበት ኃይሉ በተበታተነበት ከመንደር ሽፍታ ይልቅ ሮኬት ይዞ ወደሚተኩሰው ሰው በማዘንበል እዛ ላይ ትኩረት በመደረጉ እነዚህ ጨፍጫፊዎች እድልና አጋጣሚ ተሳክቶላቸው ከሞሾ አውራጆቹ ጋር ተቀናጅተው ንጹሐንን ሲጨፈጭፉ የነበሩበት ታሪክ ግልጽ ነው።

ሌሎች ክልሎች ያልፈቱም የአማራ ልዩ ኃይል እሱ ተረት መሆኑ ተረዳድሶ ተገለጸ። ሁሉም ክልል ፈታ ህወሀት ካስላልፈታ እኛን ለአደጋ ለማጋለጥ ህውሃት ታጥቆ፣ አማራ የህልውና አደጋ አለበት የሚለው በዋናነት ከህወሀት ጋር አልነበር ሲያያዝ ነበረው። የህልውና አደጋ ደቅኖብኛል ከሚለው ኃይል ጋር ተባብሮ አብሬ ሰራለው የሚለው ጥያቄው የህልውና አደጋ ሳይሆን የስልጣን ጥያቄ ወይ የስልጣን ፍቅር ነው ማለት ነው። የሐሳብ ክርክር፣ የምክንያት ክርክር በሌለበት የሚጭኑትን ዝም ብሎ ሳያላምጥ የሚወጣው ጭፍን ደጋፊ በበረከተበት ሁኔታ ውስጥ መሆኑ እንጂ እነዚህ ሰዎች ይህን ሐሳብ ይዘው አንድ ቀን ደጋፊ ይኖሯቸው በሕልውና መቆጠር የሚሉ ችሉ ሰዎች አልነበሩ። ሸኔና ህወሀት እየተኮሰበት ያለውን መንግስት ተደርበ እየተኮስክበት ሁለቱ የሕልውና አደጋ የሚባለውን ነገር የፈጠሩ ኃይሎች ጋር እየተባበርክ በስውር ምናምን ቀርቶ አሁን በአደባባይ አብሬ ይተባበራል የሚል አዋጅ በአደባባይ እያስነገሩ ጥያቄው የህልውና አደጋ ሳይሆን የስልጣን ጥያቄ መሆኑን የበለጠ የሚያረጋግጥ ነው። ስልጣን ላይ ያለው መንግስት የህልውና አደጋ የሚለው ባለውን ነገር ከሸኔና ከቲፕልፍ ውጭ የሆነውን ነገር ሕገ መንግሥት የቲፕልፍ ያመጣውን አልለወትክም። የሸኔ እንግዲህ እያላስቆምክም ነው። አሁን እያስቆመ ነው። ሕገ መንግስቱን የምክክር ኮሚሽኑ የሚፈታው እየፈታው ነው። ስለዚህ ምንድን ነው ይሄ መንግስት በአማራ ህዝብ ላይ የፈጠረው የሕልውና አደጋ? እንዳልኩት የምክንያት ክርክር በሌለበት ጭፍን አድማጭ፣ ሳላምጥ የሚውጥ የደነዘዘ ተከታይ በበረከተበት እንዲህ አይነት ሀሳብ ያላቸው ሰዎች ህይወት ኖሯቸው ሊቀጥሉ ይችላሉ። መጠየቅ የሚችል ቢኖር ምንድን ነው መንግስት በአማራ ህዝብ ላይ የፈተነ የሕልውና አደጋ? ምን ይመልሳሉ? የሚያስቀው ነገር ከፈጠሩት ሁኔታ በኋላ ስለተከተለው ነገር ያስረዳሉ። በድሮን እየተደበደበ በድሮን እየተደበደበ የሚለው ነገር ሁሌ የሚገርመኝ ነገር፣ ድሮን እኮ ዝም ብሎ አይደለም የተነሳው በመጀመሪያ ድሮኑ ለመነሳቱ ምክንያት የሆነውን ነገር ድሮን እንዲነሳው ምክንያት የሆነው የታጠቀው ቡድን ለምን ታጠቀ? ለምን ጫካ ገባ? ጫካ እንድትገባ የመንግስት ምን አደረገ? ከዛ በኋላ ለምን እንደ ድሮ ከኔ ጋር እንደኔው በክላሽ ለምን አልተዋጋም የሚለው የሚሰራ ነገር አይደለም። የሰራዊቱን ሞት መቀነስ አለበት። የሰራዊቱን ጉዳት መቀነስ አለበት። ዘመኑ እረቋል? የሰዎች ላይ የሚደርሱ ጉዳቶችን ለመቀነስ የሚሰሩ ስራዎች አሉ። ስለዚህ ጥያቄው መነሳትም ካለበት እውነተኛ የሕዝቡ ላይ የሚደርስ ነገር የሚያሳስባቸው ከሆነ እነዚህ ሰዎች አቅም እስኪያደረጁ ደጋግም የሚለው አቅም እስኪያደረጁ ከህብረተሰብ ውስጥ መውጣት ሕዝቡን ንጹሐኑን ሰብአይ ጋሻ ከማድረግ መቆጠብ ያንን ካደረጉ ህብረተሰቡ ውስጥ ከሌሉ ለምንድነው ለኃጢአን የተባለ ነገር ንጹሐን ላይ አርፍም ብሎ ማንም አፉን ሞልቶ ሊናገር አይችልም። የዛኑ ያህል ደግሞ ከፍተኛ ጥንቃቄ የሚያስፈልጋቸው ጉዳዮች መሆናቸው የሚያጠራጥር አይደለም። ግን በእርግጠኝነት በእርግጠኝነት ለታጣቂው ተብሎ እንጂ ሰላማዊ ሰው ላይ ተነጣጥረው የሚፈጸም ምን ሰው በራሱ ላይ በህዝቡ ላይ ምን ለማግኘት ምን ውጤት ለማምጣት? ስለዚህ ኦሮሚያ ክልል ሽፍቶቹ በየስርቻው በየመንደሩ የመንት በሚልበት ድሮን ይተኮስ ነበር፣ ሲፒልፍ እንትን ባለበት ድሮን ይተኮስ ነበር። አሁንም አማራ ክልል እንደዚሁ ሽፍታው ሲነሳ ድሮን ይተኮሰ ነው። ድሮን አይተኮስ የሚል ክርክር አይገባኝም። እኔ ድሮን ሰላማዊ ሰዎች ላይ ጉዳት እንዳያደርስ የጥንቃቄ እርምጃዎች ይወሰዱ ነው። በተለይ ደግሞ ፋኖን የሚደግፍ ሸኔን የሚደግፉ ሰዎች በትክክል የህዝቡ ጉዳይ የሚያሳስባቸው ከሆነ ከህዝቡ ውስጥ ውጡና ጫካ ወይ በረሃ ውጣችሁ ታገሉ። አቅም ስታደራጁ ጉልበት ሲኖራችሁ መከላከል የምትችሉበት ሁኔታ ወደ ኮንቬንሽናል ደረጃ ስታድጉ አካባቢ መቆጣጠር ስትጀምሩ፣ የዛን ጊዜ ወደ ህብረተሰቡ መቀላቀል ትችላላችሁ። ያኔ ትርጉም ያለው ውጊያ ሆናል። ህብረተሰቡ ለአደጋ የሚጋለጥበት እድል አይኖርም። እሱ እንግዲህ መቼ ነው የአለም ፍጻሜ ገዛት ደርሱ እንደሆነ አናውቅም። ስለዚህ ጀነራል ተፈራ ነገ ምናልባት ይሄ ነገር አልፎ መጽሐፍ የሚጽፉ ከሆነ ምን ብለው እንደሚያስረዱ ለራሳቸው ማሰብ ነው ያለባቸው። ደጋፊዎቻቸውንም በተለያየ መንገድ እናገኛለን። አንድ ሰው እኮ የምክንያት ክርክር የለም። በእንደዚህ መጠን አስገራሚ ነገር በህይወት ገጥሞኝ አያውቅም። ድሮ ኢትዮጵያ የለፍ ጊዜ በጣም በጣም በጣም ከመጠን በላይ ይገርም ነበር። በቃ አንዳንዴ ግራም የሚገባ የቆየ ቴት ነው የሚባል ነገር ነበር። ለካ ወደ ሰፈር፣ ወደ መንደር ከወረድክ በኋላም የማመዛዘን፣ የመመርመር፣ ግራቀኝ የማየት ችሎታ በዜሮ ይቀንሳል። አይደለም ይቀንሳል በዜሮ እንደሚባዛ በደንብ እያየን ነው እንጂ ማን የትኛው፣ ለምን ለምን እንደሚተኩስ ፋኖ ማስረዳት አይችልም። ሸኔ ማስረዳት አይችልም። አሁን ባለው ሁኔታ ውስጥ በሁለተኛ ደረጃ ለምን ወደ ሰላም መምጣት እንደማይችሉ ማስረዳት አይችሉም? እስካሁን ድረስ ማቀው ነገር የለም። ደጋፊውን ነገረ ምን ይላል? ምንም ምንድን ነው፣ እስረኞች መፈታት አለባቸው። እስረኞች ለምንድን ፈቱት? እስረኞቹ ምናምን የድርድር አካል ሊሆኑ ይችላሉ። ሰቆቃ እንዲቆማለን የሚፈለገው የአንተ ቅድመ ሁኔታ፣ ድርድር ላይ ቅድመ ሁኔታ መኖር የለበትም። በማናቸው ሁኔታ ችግሩን ለመፍታት፣ እንደውም እኮ ክብር ነው የሚሰማቸው የሚገባው ላይ ሰዎች እኮ አንድ በረባ ቦታ ላይ ሳይደርሱ እኮ ልደራደር የሚል መንግስት እኮ አለ። ምንም ምንም ምንም ምንም የሆኑ ሰዎች ጋር ማለት ነው፣ እንትን ላይ ማለ ፌስቡክ እና ምናምን ላይ ላሉ ኃይሎች ማለት ነው። የሆነ የሆነ ቦታ ላይ ሄዱና ፎቶ ይነሳሉ። ትልቁ የማድረግ ችሎታቸው ሄዶ ንጹሃንን ይገጥላሉ። አከተለ ከዛ ከዚህ ቀድም ያነሳሁት ነገር ነው። ዩኒፎርም አለች ዩኒፎርም። ትልቁ ከመሳሪያ በላይ ዩኒፎርም ነው ሸኔም ባንም የሚፈልጉት የመከላከያ ዩኒፎርም የፌዴራል ዩኒፎርም እንዲ እንዲያነገር ይወዳሉ። ይድልድበታው ውስጥ የገባ ምናምን በኃይል ህይወት ዘርቶ ለማስነሳት የሚደረጉ ጥረቶች እና በአጠቃላይ ቲፔለፎቹም እየቀናቸው አይመስለኝም። ይሄ ይህ አክራሪው ምን ነው የምለው፣ አክራሪ የሚለውን ሀርድላይነር በሚል ራሱ እነዚህ ኢኮኖሚስት ላይም እየገለጿቸውን አክራሪ መሆናቸውን ዓለም ተገንዝቧል። ኤርትራን ተደግፈው ተለጥፈው እንደገና አሻግረው ስልጣን እየጎመዡ ይታየው ነበር። ዝም ብሎ ሳይደርሱበት እየመከነ ነው። ሌላውም ይህንኑ መንገድ እያማተረ የሕልውና አደጋ የሚለው ነገር ሕልውና አደጋ ከደቀነው ኃይል ጋር ለመተባበር እየጣረ መሆኑን በግል አደባባይ እየገለጸ ነው። ሸኔውም መንደርደሪያውን እያበጀ ነው። በነገራችን ላይ አብረው እየሰሩ መሆናቸው የተለያየ መንገድ እየወጣለ ነገር ነው። ራሱ መግለጫ ሲያወጣ የኦጋዴን ብሔራዊ ነፃነት ግንባር ወደ ሰላም ሂደቱ ምንድን ነው ወደ ረብሻ ሂደቱ ውስጥ ለመቀላቀል ከወሰነ በኋላ በኦነግ ማለት የኦሮሞ ነፃነት ሰራዊት እንኳን እንኳን ወደ ሽብሮ ካምፕ እንኳን ደህና መጣ በሚል ባወጣው መግለጫ በኦህዴድ የሚመራው የኢትዮጵያ መንግስት አለ። ይሄ ራሱ ላይ መቶ መቶ እኮ የሚባርቅ ነው። ግን እዛ ጋ ላለው ትብብር በጣም ወሳኝ ነገር ስለሆነ እስከዚህ ድረስ ሄዷል። በኦህዴድ የሚመራው በኦፒዲዮ የሚመራው የኢትዮጵያ መንግስት አለ። የኦሮሞ ጥያቄ አልተመለሰም። ኦሮሞ በሀገሩ ተመልካች ነው፣ ባይተዋር ነው የሚል ቡድን በኦህዴድ የሚመራው መንግስት የሚል ነገር ላይ ከደረሰ ኦሮሚያ ውስጥ አሳካለው የሚለው ነገር መቶ በቶንት በአንደኛ ተቀባይነት አለማግኘቱ ወይ ደግሞ በአይን የሚታየውን ነገር ለመካል የሚደረግ ሙከራ ሆኖ ስለታየበት ሊሆን ይችላል። ብቻ በአጠቃላይ ጉዟቸው ምንድን ነው የስልጣን ተስፈኛው ስልጣን እንዴትን ማግኘት እንደሚችሉ ባያውቁም ስልጣንን ተስፋ በማድረግ ለመሰባሰብ እየሞከሩ ነው። ምናልባት አሁን ባለ ሁኔታ አጥሚት በሙቅ ይደገፋል አይነት ነገር ውስጥ ነው ያሉት። አጥሚት በገንፎ ወይ ደግሞ ገንፎም በአጥሚት የመደገፍ አይነት ነገር ውስጥ ነው ያሉት እና ይልቅ የተከፈተው በር ተከፍቶ የሚቀጥል አይመስለኝም። ተከፍቶ ሊቀጥል ይችላል፣ ግን የሚገቡበት ሰዎች እየመለመኑ እየመለመኑ ሊሄዱ ይችላሉ፣ ማለትም ላይኖሩ ይችላሉ። እና ይህንን በደንብ ተገንዝቦ ከምንም በላይ የህዝብን መከራ በየስርቻው እየተረመጠመጡ ሰውን ስቃይ ውስጥ ከመክተት መውጣት ለሁሉም አስፈላጊ ነው ብዬም አምናለሁ።